ይህ ጥያቄ ከሕክምና ጋር የተያያዘ ነው። ይኸው በኢስላም የቤተሰብ ምጣኔ ይፈቀዳልን እንዲሁም ብዙ ሙስሊሞች በወሊድ ቁጥጥር ጉዳይ በቋሚነት ወሊድን ለመቆጣጠር የሚያስችለውን ቀላል ቀዶ ጥገና ከማድረግ ይልቅ ሜዲካል ተርሚኔሽን ኦፍ ፕሬግናንሲ ወይም በሕክምና እርግዝናን የማቋረጡ መንገድ በቀላሉ ሲመርጡ ይታያሉ። ይህ ለምን እንደሆነ ሊነግሩኝ ይችላሉ? እህድ፣ ያነሳቸው ጥያቄ የቤተሰብ ምጣኔን በሚመለከት ኢስላም ያለው አመለካከት ምንድን ነው የሚልና እንዲሁም በወሊድ ቁጥጥር ጉዳይ በርካታ ሙስሊሞች ከቲዩብ ስቴራላይዜሽን ወይም በቀዶ ጥገና ከሚደረገው ቋሚ የወሊድ መቆጣጠሪያ ዘዴ ይልቅ በህክምና እርግዝናን የማቋረጡን መንገድ ለምን በቀላሉ ሊመርጡ ትቻሉ የሚል ነው። ሁለቱንም አንድ ላይ አድርጌ ለመመለስ እሞክራለሁ። የቤተሰብ ምጣኔን በተመለከተ ማለትም ሰዎች በዋነኝነት ተጨማሪ ልጆችን ባለመውለድ እና በመሳሰሉት ጉዳዮች ኢስላም ምንድን ነው የሚለውን ስናይ በኢስላም ማንኛውም አይነት በቋሚነት የሚደረግ የወሊድ ቁጥጥር ዘዴ የተከለከለ ነው። እንደገና የእናትየውን ህይወት አደጋ ላይ መውደቁ ካልተረጋገጠ በስተቀር ማንኛውም አይነት ጽንስ የማቋረጥ ዘዴ ወይም በህክምና የሚታገዘ እርግዝና የማቋረጥ ዘዴ ፈጽሞ የተከለከለ ነው። ምክንያቱም ተግባሩ ሰውን መግደል በመሆኑ ነው። የእናትየው የጤና ሁኔታ አሳሳቢ ሁኔታ ላይ የሚገኝ ከሆነ ለምሳሌ ከባድ ኢንፌክሽን ያለባት መሆኑን ወይም ደግሞ የልብ ችግር ኖሮባት ሌላ ተጨማሪ ልጅ ወይም እርግዝና ተጨማሪ ልጅ አርግዛ ለሞል ስትሞክር የሞት አደጋ ሊያጋጥማት ይችላል ብሎ ሐኪሙ ካረጋገጠ እንዲህ አይነት ሁኔታ ሲያጋጥም ኢስላማዊ ሸሪዓ ትልቁን ነገር ከማጣት ትንሹን ነገር ማጣት ይሻላል በማለት ገና ወደዚህ ዓለም ከሚመጣው ትንሽ ልጅ ህይወት ይልቅ የእናትየውን ህይወት ማትረፍ ይበልጥ ተመራጭ መሆኑን ይናገራል። እንዲህ አይነት የእናትየውን ህይወት አደጋ ላይ የሚከት ችግር በተከሰተ ጊዜ ወሊድ የማቋረጥ ዘዴዎችን እንደ የመጨረሻ መፍትሄ መጠቀም ይቻላል። ከዚህ ምክንያት ውጪ ማንኛውም አይነት በቋሚነት የሚደረግ የወሊድ መቆጣጠሪያ ዘዴ በኢስላም የተከለከለ ነው። አላህ ስብሓነው ተዓላ በታላቁ ቅዱስ ቁርአን በሱረቱ አልአንዓም አንቀጽ አስራ አምስት ላይ ልጆቻችሁን ከድህነት ፍራቻ አትግደሉ፣ እኛ እናንተንም እነርሱንም እንመግባለን ይላል። እንዲሁም ከዚህ ጋር የሚመሳሰል መልእክትም በሱረቱ አልኢስራእ ምዕራፍ ሰላሳ አንድ ላይ ልጆቻችሁን ድህነትን በመፍራት አትግደሉ። እኛ እንመግባቸዋለን እናንተንም እንመግባለን እነሱን መግደል ታላቅ ኃጢአት ነውና ይላል። ስለዚህ በእነዚህ የቁርአን አንቀጾች መሰረት ወደዚህ ምድር ያልመጣውን ነፍስ ጨምሮ ማንኛውም የሰው ህይወትን ማጥፋት ክልክል መሆኑን እንረዳለን። ሌሎች ጊዜያዊ የወሊድ መቆጣጠሪያ ዘዴዎችን ለምሳሌ ኮንዶም እና የተለያዩ የወሊድ መቆጣጠሪያ ዘዴዎችን የተመለከትን እንደሆነ የተለያዩ አመለካከቶች ይንጸባረቁ እናስተውላለን። ዋናው መሰረታዊ ጥያቄ መሆን ያለበት አንድ ሰው ለምንድነው የቤተሰብ ምጣኔ ለማድረግ የሚፈልገው የሚለው ነው። በተለምዶ አንድ ሰው የራስ ምታት ያመው እንደሆነ ሐኪሙ አስፕሪን ወይ ሌላ የሕክምና ማስታገሻ ያዝለታል። ይህ መድኃኒት በትክክል በሽታውን የሚፈውስ ሳይሆን የበሽታውን ምልክት በራሱ በበሽታው ማጥፋት በሚል የሕክምና ጥበብ የሰውየውን ራስ ምታት የበለጠ በመጨመር ሰውየው ራስ ምታቱ እንዳይሰማው የሚያደርግ ጊዜያዊ መፍትሄ ነው ትክክለኛው መፍትሄ ዋናውን የበሽታውን ምንጭ የሆኑትን ጀርሞች መግደል ነው መሆን የሚገባውም የሆነው። ስለዚህ በመጀመሪያ መመርመር ያለብን የተለያዩ ሰዎች የቤተሰብ ምጣኔ ለማድረግ የሚወስኑት ለምንድን ነው የሚለውን መሆን ይኖርበታል። የትኛውም አይነት ምክንያት ቢዘረዘር የቤተሰብ ምጣኔ የሚያደርጉ ሰዎች በሁለት ዋና ዋና ክፍሎች ልንመድባቸው እንችላለን። በመጀመሪያው ምድብ የሚገኙ ሰዎች ድህነት እንደ ምክንያት የሚያነሱ ናቸው። ድሃ ነኝ፣ ብዙ ልጆች የወለድኩ እንደሆነ ለማሳደግ አቅም ያንሰኛል እንዲያውም የራሴን ሕይወት ችግር ውስጥ አስገባለሁ ከእጅ ወደ አፍ ወደሆነ የኑሮ ሁኔታ ውስጥ እገባለሁ ብለው የሚሰጉ ናቸው። የሁለተኛው ምድብ ሰዎች የገንዘብ ችግር የማያሳስባቸው ሀብታም ሰዎች ምድብ ነው። በገንዘብ በኩል ችግር የለብኝም፣ ሆኖም ልጄን ዶክተር ወይም ኢንጂነር ለማድረግ እፈልጋለሁ፣ ስለዚህ የቤተሰብ ምጣኔን ተግባራዊ በማድረግ ልጄን በተሻለ እንክብካቤ ለማሳደግ እድል አገኛለሁ ብለው የሚያስቡ ሰዎች ናቸው። ኢንሻ አላህ ሁለቱንም ጉዳዮች ለመዳሰስ እሞክራለሁ። ድህነትን በመፍራት የቤተሰብ ምጣኔን ተግባራዊ ለሚያደርጉ ሰዎች ችግር ኢስላም መፍትሄ አስቀምጧል። በኢስላም ሶስተኛው የሃይማኖት ማዕዘን ዘካት መስጠት ነው። ይኸውም ማንኛውም ሀብታም የሆነች ወይም የሆነ ሰው ካለው ትርፍ ገንዘብ ላይ በየዓመቱ ሁለት ነጥብ አምስት በመቶ መስጠት አለበት ወይም አለባት የሚለው ነው። በዚህ ዓለም ያሉት ሁሉም ሀብታም ሰዎች የታዘዙትን የዘካት ግዴታ የሚወጡ ቢሆን ኖሮ ድህነት የሚባል ነገር አይኖርም ነበር። አንድም የሰው ልጅ በረሃብ ምክንያት ባልሞተ ነበር። ስለዚህም የእርሶ ችግር ድህነት ከሆነ ኢስላም መፍትሄውን አስቀምጧል። ዘካትን የሚቀበል ሰው ዘካትን በመቀበሉ ምክንያት ሰብአዊ ክብሩ ዝቅ ይላል ማለት አይደለም። እንዲሁም ዘካትን የሚሰጥ ሀብታም ዘካት በመስጠቱ ለድሃው ሰው ውለታ እየዋለለት ነው ማለትም አይደለም። ምክንያቱም አላህ ስብሐነሁ ወተዓላ ከሰጠው ሀብት ላይ ለድሃ ሰዎች የመስጠት ግዴታ ያለበት በመሆኑ ነው። ይኸውም ዘካት የሚቀበለውም ግዴታ ሆኖበት ሳይሆን መብቱ በመሆኑ ነው። ስለዚህም ድህነትን እንደ ምክንያት የሚያቀርብ ከሆነ ለዚህ ችግር ኢስላም ግዴታ የሆነውን ዘካት አስቀምጧል። እያንዳንዱ ሀብታም ሰው ግዴታውን በትክክል የሚወጣ ቢሆን ኖሮ በዚህ ዓለም ላይ ድህነትም ሆነ ረሃብ አይኖርም ነበር። በሁለተኛ ምድብ ውስጥ ስለሚገኙ ሀብታም ሰዎች ችግር ደግሞ ሊኖር የሚችለው መፍትሄ እንመለከታለን። ለግንዛቤያችሁ ይረዳ ዘንድ እኔ ለወላጆቼ አምስተኛ ልጃቸው መሆኔን ላስታውሳችሁ እወዳለሁ። ወላጆቼ የቤተሰብ ምጣኔ ተግባራዊ አድርገው ቢሆን ኖሮ እኔ እዚህ ቦታ ላይ ቆሜ አታገኝኝም ነበር። እንግዲህ እኔ አሁን የህብረተሰቡ ሸክም ነኝ ወይስ ህብረተሰቡን እየጠቀሙት ያለሁ ዜጋ? እንደምታውቁት በዓለም ላይ ህብረተሰቡ ትልቅና የተከበረ ሙያ አድርጎ የሚወስደው የህክምና ዶክተር መሆንን ነው። ከዚህ የሚበልጥ ሌላ ሙያ የለም። አልሐምዱሊላ ለቤተሰቤ አምስተኛ ልጅ በሆንም እንኳ የህክምና ዶክተር ከመሆን ያገደኝ ነገር የለም። ነገር ግን የህክምና ዶክተር ለመሆኑ የወሰንኩት የሰው ልጆችን በህክምና ለማገልገል ነበር። ሆኖም የተሻለ ስራ ሲገጥመኝ አላህ Subhanahu Wa Ta'ala በታላቁ ቅዱስ ቁርአን በሱረቱል ፉሲለት አንቀ 33 ላይ ወደ አላህ ከጠራና መልካምንም ከሰራ እኔ ከሙስሊሞች ነኝ ካለም ሰው ይበልጥ ቃሉ ያማረ ማን ነው ይላል። በዚህ ምክንያት የተሻለ ስራ ሳገኝ፣ ማለትም የሰውን አካል ከማከም ወደ የሰው መንፈስ ወደ ማከም ስራ ስተሸጋገርኩኝ፣ የህክምና ዶክተር ሆኜ በዚያው ቀርቼ ቢሆን ኖሮ ይህን ያህል በሺ የሚቆጠር ህዝብ የኔ ንግግር ለመስማት እንደማይመጣ በጣም እርግጠኛ ሆኜ ለመናገር እችላለሁ። ይህ ሁሉ ህዝብ እዚህ አዳራሽ ሊገኝ የቻለው ከሰውነት አካል ዶክተርነት ወደ የነፍስ ዶክተርነት በመሸጋገር ምክንያት ነው። ስለዚህ እናንተን የምጠይቃችሁ ለወላጆች አምስተኛ ልጃቸው የሆንኩት እኔ ለህብረተሰቡ ሸክም ሆንኩ ወይስ ጠቃሚ? ሰዎች አራርቆ በመውለድ ወይም ልጆችን አብዝቶ ባለመውለድ እነሱን በተሻለ ሁኔታ ለማሳደግ ይቻላል የሚል የተሳሳተ አመለካከት አላቸው። የኖቤል ሽልማት ያሸነፉ ሰዎችን ዝርዝር ወይም ደግሞ በሌላ በተለያዩ መስኮች የተሳካላቸው የተባሉ ሰዎችን ዝርዝር ብትመለከቱ ሰዎቹ ለወላጆቻቸው ብቸኛ ልጅ ወይም ሁለተኛ ልጅ ብቻ ሳይሆን ከፊሎቹ ሶስተኛ ልጅ፣ ሌሎችም ደግሞ አምስተኛም ስድስተኛም ሊሆኑ እንደሚችሉ ትረዳላችሁ። ስለዚህም የተሳሳተ አመለካከት ነው ማለት ነው። አላህ ሱብሐነሁ ወተዓላ ተፈጥሯዊ የሆነ የማራራቅ ዘዴ ለሰው ልጆች አበጅቷል። በኢስላም አንዲት እናት ልጇን ከወለደች ጀምሮ ጡት እንድታጠባ ትታዘዛለች። ነገር ግን በዘመናዊው ዓለም በርካታ እናቶች ጡት ከማጥባት ሲቆጠቡ ይታያሉ። የሕክምና ሳይንስ ለሕፃን ልጅ ሊሰጡት ከሚችሉት ምግቦች ከሁሉም ምርጥ ሊባል የሚችለው ምግብ የእናት ጡት ወተት መሆኑን በጥናት አረጋግጧል። ስለዚህም ኃያሉ ፈጣሪያችን አላህ ስብሓነሁ ተዓላ ተፈጥሯዊ የሆነ መፍትሄ ማስቀመጡን እናያለን ማለት ነው። የሕዝብ ቁጥር መብዛትን በተመለከተ እህቴ የሕዝብ መብዛት ጎጂ ሳይሆን ጠቃሚ የሆነ ነገር ነው። የህንድ መንግስት የህዝብ ቁጥር እንዳይጨምር የተለያዩ ዘመቻዎችን ሲያደርግ እንመለከታለን። ይህ የሆነበት ምክንያት የህንድ መንግስት ህዝቡን እንዴት መያዝ እንዳለበት ስላልቻለበት ነው። ወደ አሜሪካ ስትሄጂ ህፃናት አባቴን ከታክስ ክፍያ ያተረፍኩት ነኝ የሚል ጽሁፍ ያለበት ቲሸርት ለብሰው ትመለከቻላችሁ። እዚያ ተጨማሪ ልጅ በወለድች ቁጥር የምትከፍዩ የታክስ መጠን እየቀነሰ ይመጣል። በአውስትራሊያ ወይም በካናዳ ደግሞ ልጅ ከወለድች ከመንግስት ወርሃዊ ድጎማ ታገኛለች። ስለዚህ የአሜሪካ የአውስትራሊያ እና የካናዳ መንግስታት የህዝብ ቁጥራቸው እንዲጨምር ያበረታታሉ ለምንድን ነው የህንድ መንግስት የህዝብ ቁጥር መብዛት የማያበረታታው ምክንያቱም የህዝብ ቁጥር መብዛቱ ሳይሆን መንግስት የሚከተለው የአስተዳደር ፖሊሲ የተሳሳተ በመሆኑ ነው በአሁኑ ሰዓት የዓለማችን ሀያል ሀገር ለመሆን እየተፎካከሉ ያሉት ሁለት ሀገሮች እነማን እንደሆኑ ታውቂያለሽ ቻይና እና ህንድ ናቸው ሁለቱም ሀገሮች በህዝብ ቁጥር ብዛት ከዓለማችን ሀገሮች በአንደኛና በሁለተኛ ደረጃ ላይ የሚገኙ ናቸው እነዚህ ሀገሮች በኢኮኖሚ እድገት የላቀ ደረጃ ላይ ለመድረስ እየተፎካከሩ ያሉት ከፍተኛ የሰው ኃይል ቁጥር ስላላቸው ነው። ለዚህም ነው ከአሜሪካና ከተለያዩ የምዕራብ ሀገራት ብዛት ያላቸው ባለሀብቶች እየጎረፉ የሚገኙትና የአክሲዮን ገበያውን በከፍተኛ ፍጥነት እያደገ የመጣው። ስለዚህ የህዝብ ቁጥር መብዛት የሚጠቅም እንጂ ጉዳት ያለው አይደለም። ችግሩ ያለው ከመንግስታት የማስተዳደር ብቃት ላይ ነው። እስካሁን ከተነጋገርንባቸው ሁለት አይነት ምድቦች በአይነቱ ለየት ያለ ሶስተኛ ምድብ ደግሞ አለ። የሆነ ሰው እኔ ዘንድ መጣና ዶክተር ዛኪር እኔ የገንዘብ ችግር የለብኝም፣ ልጆች ወልጄ ለማሳደግም ከበቂ በላይ ሀብታለኝ። ልጅ ወልጄም ዶክተር ወይም ኢንጂነር ለማድረግ ብዙም አያሳስበኝም። እኔ የምፈልገው ህይወቴን በደስታ ለማሳለፍ ነው በማለት አጫወተኝ። ይህ እንግዲህ ሶስተኛው ምድብ መሆኑ ነው። ለዚህ ሰው የሰጠሁት መልስ እውነት ህይወትህን በደስታ ለመምራት የምትፈልግ ከሆነ ቶሎ በወጣትነትህ አግባ፣ በወጣትነትህ ልጆች ውለድ፣ እንደዚህ ካደረግ በወጣትነትህ ጡረታ መውጣት ትችላለህ ነው ያልኩት። እንደምታውቁት ህንድ ውስጥ በጉጅራትና በአንዳንድ አካባቢዎች የሚገኙ ማህበረሰቦች በወጣትነት እድሜያቸው በአስራ ዘጠኝና በሀያ ዓመታቸው በማግባት ቶሎ ልጆችን ይወልዳሉ። በሰላሳ አምስትና በአርባ ዓመታቸው ላይ ስራዎቻቸውን የሚቆጣጠሩት ልጆቻቸው ይሆናሉ። በሌላው አካባቢ ሰዎች በስልሳና በሰባ ዓመታቸው ጡረታ ሲወጡ፣ እነርሱ ግን በሰላሳ አምስትና በአርባ ዓመታቸው ጡረታ በመውጣት ህይወታቸውን በደስታ ይመራሉ። ስለዚህ ቶሎ ጋብቻችሁን በመመስረትና በጊዜ ልጆቻችሁን በመውለድ ከዚያ በኋላ ህይወታችሁን በደስታ ማሳለፍ ትችላላችሁ። ስለዚህ የቤተሰብ ምጣኔን በተመለከተ የኔ የግል አመለካከት በታላቁ ቅዱስ ቁርዓን ላይ እንደተገለጸው የወደፊቱን ሁኔታ የሚያውቀው ከሁሉ የበለጠው አስተናባሪ የሆነው ኃያሉ ፈጣሪ አላህ ሱብሃናሁ ተዓላ በመሆኑ ሁሉንም ነገር ደርሱ ተወው የሚል ነው። ጥያቄውን በትክክል መልሻለሁ ብዬ ተስፋ አደርጋለሁ።